የመካከለኛው ምስራቅ ግጭቱ እየተባባሰ የበለጠ አስፈሪ ዜና ዛሬ ማለዳ ተሰምቷል። አሜሪካ ላለፉት ቀናት በባህር፣ በአየር በርካታ መሳሪያዎችን ስታስጠጋ መቆየቷ እንዲሁም በርካታ ቁጥር ያላቸው ተጨማሪ ሰራዊቶቿን ወደ መካከለኛው ምስራቅ ስትልክ መቆየቷ ይታወቃል። ይህንን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በሚሰጧቸው አወዛጋቢ መግለጫ ምክንያት ትራምፕ በኢራን ላይ ጦርነቱ ያውጃሉ ወይስ አያውጁም የሚለው ጉዳይ አወዛጋቢ በሆነበት በዚህ ሰዓት ዛሬ ንጋቱ የአሜሪካ መገናኛ ብዙሃን ብሉምበርግ ከቅርብ ምንጮች አረጋገጥኩ ያለው መረጃ ይዞ ወጥቷል። መረጃው በእርግጥም ቀጠናውን ወደ ለየለት ውጥንቅጥ የሚያስገባ ሆኖ ታይቷል። የብሉምበርግ መረጃ እንደሚያመለክተው አሜሪካ ጦርነቱን ለመቀላቀል መቁረጧንና መሳሪያዎቿንም ቦታ ቦታ እያስያዘች መሆኑን የጠቀሰ ሲሆን ብሉምበርግ እማኝነት ሰጡኝ ካላቸው ከፍተኛ ባለስልጣናትን ጠቅሶ ዘግቧል። አሜሪካ ከዛሬ ጀምሮ እስከ እሁድ ባለው ማንኛውም ሰዓት ጦርነቱን ትቀላቀላለች፣ በኢራን ላይ ጦርነት ታውጃለች፣ ከእስራኤልም ጋር ትቆማለች ብሏል። ይህ በእንዲህ እንዳለ ደግሞ የአሜሪካ ሌላኛው መገናኛ ብዙሃን የሆነው ኒውዮርክ ታይምስ ባወጣው መረጃ መሰረት ኢራንም በርካታ ሚሳኤሎቿን አዘጋጅታለች። በተለይም ደግሞ አሜሪካ በቀጣዮቹ ቀናት ከዛሬ ጀምሮ ጦርነቱን የምትቀላቀልና እስራኤልን የምታበር ከሆነ በቀጠናው ላይ የሚገኘው ወደ 30 የሚጠጉ የአሜሪካ የጦር ሰፈሮች በሚሳኤል ለመደብደብ ሚሳኤሎቿን እንዳዘጋጀች የአሜሪካ መንግስት የደህንነት መረጃ ማግኘቱን ዘግቧል። ኒውዮርክ ታይምስም ዘግቦታል። እንደ መገናኛ ብዙሃን ዘገባ ከሆነ የእስራኤል ባለስልጣናት የአሜሪካ መንግስት ጦርነቱን እንዲቀላቀላቸው እየጠየቁ መሆኑን ተከትሎ የዩናይትድ ስቴትስ መንግስት ጦርነቱን ለመቀላቀል ጫፍ እንደደረሰ አስመልክቶ ባለፉት ቀናት በርካታ መሳሪያዎችን ወደ ቀጠናው ማጓጓዛቸውን፣ በተለይም ኢራንም ከፍተኛ ዝግጅት ማድረጓ ከዚህ የተገናኘ ነው ተብሏል። እስራኤል የአሜሪካን አስተዳደር ከኢራን ጋር ባላት ግጭት ጣልቃ እንድትገባ እየገፋ ተካፋች ስትሄድ በአሜሪካ ባለስልጣናትና በአሜሪካ ባለስልጣናት ዘንድ የጦርነት መስፋፋት ፍራቻ እያደገ እንዳለ አመልክቷል። ዩናይትድ ስቴትስ ባለስልጣናት በተለይም አሜሪካ ጦርነቱን መቀላቀል አለባት ወይስ የለባትም የሚለው ለሁለት መከፈላቸው የተመለከተ ሲሆን አብዛኛው የዶናልድ ትራምፕ አስተዳደር ጦርነቱን መቀላቀል እንዳለባቸው እንደሚያምኑ ዘግበዋል። የዩናይትድ ስቴትስ የእስራኤል ዘመቻ ከተቀላቀለችም ቁልፍ የኢራን የኒውክሌር ተቋም የሆነውን ማጥቃት ከጀመረ በኢራን የሚደገፈው የየመኑ ሀውቲ በቀይ ባህር ውስጥ መርከቦችንም ማጥቃት በፍጥነት እንደሚቀጥል እና በተለያዩ አካባቢዎች በሚገኙ የአሜሪካ የጦር ሰፈሮችም ጥቃት ሊደርስ እንደሚችል ተመልክቷል። ከዚህም ባሻገር ኢራን በተለይም ደግሞ የሆርሞዝ የባህር ወሽመጥ ላይ የአሜሪካ መርከቦች ላይ ከባድ ጥቃት ልትፈጽም እንደምትችልም ተነግሯል። ከዚህ ጋር በተገናኘ ደግሞ ሁለት የኢራን ባለሥልጣናት ለመገናኛ ብዙሃን እማኝነታቸውን እንደሰጡት ዩናይትድ ስቴትስ አሜሪካ የእስራኤልን ጦርነት ከተቀላቀለች ኢራን በመካከለኛው ምስራቅ የሚገኙ ካምፖችን ከኢራቅ ጀምሮ ልታጠቃ እንደምትችል አምነዋል። በሌላ በኩል ዓለምን በሚያወዛግብ ንግግራቸው የሚታወቁት ዶናልድ ትራምፕ ከዚህ ግጭት ላይ ሌላ ትኩሳት የሆኑት የአሜሪካ ፕሬዝደንት ዶናልድ ትራምፕ አሁንም አወዛጋቢ አስተያየት ለመገናኛ ብዙሃን ሰጥተዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ በአስቸኳይ እጁን እንዲሰጥ ጠይቃለሁ፣ የኢራን መሪዎችም በፍጥነት እጅ ስጡ ሲሉ ጠይቀው ነበር። ይህንንም ተከትሎ ታዲያ ትናንትና ምሽት በቴሌቪዥን በተላለፈው መግለጫ የኢራን መሪ አያቶላ አሊካሚኒ በሰጡት መግለጫ እኛ ኢራናውያን ነን ኢራናውያን እጅ የሚሰጡ ህዝቦች አይደሉም። በፍጹም እጅ አንሰጥም እስከ መጨረሻ ድረስ እንዋደቃለን ሲሉ መናገራቸው ይታወቃል። ይህንን የኢራን መሪ ምላሽ ተከትሎ ታዲያ ምሽቱን ዋይት ሃውስ ውስጥ የተሰሩ የተለያዩ ስራዎችን በመጎብኘት ላይ የነበሩት የአሜሪካዊ ፕሬዚደንት ዶናልድ ትራምፕ ከጋዜጠኞች ጥያቄ ቀርቦላቸው ነበር። ከጋዜጠኞች የቀረበላቸው ጥያቄ የኢራን መሪዎች እጅ እንደማይሰጡ ተናግረዋል። በተለይም የኢራኑ የበላይ መሪ አያቶላ አሊካሚኒ በምንም አይነት እጃችንን አንሰጥም፣ እስከ መጨረሻ ድረስ እንዋደቃለን ብለዋል። እርሶስ ምንድን ነው ምላሾ? ተብለው ተጠይቀው የአሜሪካ ፕሬዝዳንት ዶናልድ ትራምፕም ቃል በቃል ሲመልሱ እንግዲህ መልካም እድል ነው የምለው ለአያቶላ ብለዋል። ፕሬዚደንት ዶናልድ ትራምፕ በተጨማሪም አሜሪካ በኢራን ላይ ጥቃት ልትሰነዝር እንደሆነ ጋዜጠኞች ላቀረቡላቸው ጥያቄ ልፈጽመውም ላልፈጽመውም እችላለሁ፣ አሁን ምን እንደማደርግ ማንም አያውቅም ሲሉ ቃል በቃል ተናግረዋል። ይህንን ልነግራችሁ እችላለሁ፣ ኢራን ብዙ ችግር ውስጥ ነች፣ መደራደርም ትፈልጋለች። ግን ደግሞም ይህንን እኔ ያልኳቸውን ነገር መፈጸም አልፈልግም ብለዋል። ስለዚህ ለአያቶላ አንድ ቃል አድርሱልኝ ይልቅ እንግዲህ መልካም እድል ይህንን በሉልኝ ብለዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር የሆኑት ፔት ሄት ሴግ ፕሬዚደንት ዶናልድ ትራምፕ በጦርነትና በሰላም ጉዳይ ላይ የሚወስኑትን ማንኛውንም ውሳኔ ከአሜሪካ ፕሬዚደንት ተቀብለን ለመፈጸም በተጠንቀቅ ላይ ቆመው ይገኛሉ ሲሉ ይፋ አድርገዋል። መከላከያ ሚኒስትሩ በሰጡት ማብራሪያ ከፕሬዚዳንት ውሳኔዎች በሚተላለፉበት ጊዜም መከላከያ ሚኒስትሩ የፕሬዝደንቱን ትዕዛዝ ለመፈጸም በተጠንቀቅ ላይ ይገኛል ሲሉም አመልክተዋል። በሌላ በኩል አክሲዮስ የዜና ወኪልን ጠቅሶ የቱርኩ አንድሮ የዜና ወኪል እንደዘገበው ከሆነ አሜሪካ ምሽጎችን መደረማመስ የሚችለውን እና በዓለም ላይ በብቸኝነት የሚታወቀው ባንከር ቡስተር የተባለውን ግዙፍ የፈንጂ ለእስራኤል አሳልፋ ለመስጠትና ዋናውን የኢራንን የኒውክለር ጣቢያ እንደምትመታ ለማድረግ መታቀዱ ተሰምቷል። የህማፊ ዜና ነው ትኩስ መረጃዎችን ወደ እናንተ የምናደርስላችሁ የሚሆን ነው። ከዚህ በኋላ ብዙ ሰዎች እያዳመጡ ሰብስክራይብ እያደረጉን አይደለም። እባካችሁ ሰብስክራይብ እያደረጋችሁ አበረታቱን። መልካም ሰናይ ሰላም ጊዜ ለዓለማችን